እኔ ብዙ እልሃለሁ አቀት ማለት ብዙ ብልህ ደስ ይለኛል። ከምትወዳት ከምታፈቅራት እዚህ ሶሻል ሚዲያ ላይ የተሰደብክባት ስም ይወጣል። እንደው ዓይንህን አጥፍተው ገለው ምን ሊያደርጉ ለሞከሩ ክብርህን አሳይተው ከእሷ ጋር አንድ አድርጎ ከብራችሁ ወልዳችሁ አግኝታችሁ ሰውን ጠላትን የሚያሳፍር እግዚአብሔር ለአንተም ለእሷም እድሜ ጤና የተሰቷችሁ እቅፍ ድግፍ የምትሉበት ሚስቴ ብለ ከጎን የምታመጣበትን ቀን ያምጣልህ። ለአንተ እንደ ባህር የሞላ ሀብትም ጤናም ፍቅርም የጠየከውን እግዚአብሔር ይስጥ። ተናግረህ ተደመጥ፣ ጠይቀህ ይሰጥ። ጠላቶችን ሽባ ያርገል፣ አፋቸውን ይዝጉል፣ አይናቸውን ያጥፋል። ቆንጆ ነህ፣ ቆንጆ ሁን፣ ቆንጆ አግኝ፣ ቆንጆ ያርግ፣ ቆንጆ ህይወት ያኑርህ። አመሰግናለሁ። ዘርክ ይባርክ፣ አሜን። በጣም አመሰግናለሁ። በጣም አመሰግናለሁ። መልካም ልደት፣ መልካም ጊዜ ይሁንልህ። አመሰግናለሁ ውዶቼ ስላስገባችሁ

ዛሬ እና በጣም የገረመኝ ማርያምን በጣም ደስ ያለኝ ነገር ደግሞ ከልደት ይቀድማቸው፣ ይሄ ምንም ነገር እንዳይሰማቸ፣ በጣም የተደሰትኩት ማርያምን በጣም ነው ደስ ያለ ከምር ያስብኩት ነው። በቃ ማርያምን በጣም በጣም እና የበፍቅር ኖርማል ነው። ላይ 17 ነው እና በዚህ በዚህ ማክሰኞ ዛሬ ሳምንት ነው ግን ዛሬ በማድረጋችሁ በጣም ሰርፕራይዝ በጣም ነው የተደሰትኩት። ማርያም በቃላት የለኝም። በጣም ነው የማመሰግነው ለሁላችሁ፣ አክብራችሁ እንደዚህ ማድረጋቸው ለራሱ በጣም ትልቅ ነገር ነው እና በጣም ነው የማመሰግናችሁ። ማርያም ደስታህን ዘላቂ አርግልን

እንዴት ነሽ ታለው እንደነሽ? እንኳን ተወለድህ፣ መልካም ልደት አሌክስ! ቀሪ ዘመን የተባረከ ይሁን። አሜን አሜን። ቀጣይ አመት ከአመት ከምትወዳት ከምታፈቅራት የሚቀጥለው የሚቀጥለው እያለ ከልጆች ከመላው ከቤተሰቦች ጋር በሰላም በፍቅር ያኑርህ፣ ዘላለም ያኑርህ፣ እድሜና ጤና ይስጥህ። እንኳን አደረሳችሁ። ዘመን ይባረክ። በጣም አመሰግናለሁ። ውዬ ትዕግስቴ፣ እንዴት ነሽ? አለሁ። ደህና ነሽ? ደህና ነኝ። በዚህ አጋጣሚ ሁላችሁንም ነው የምወዳችሁ። በጣም ወዳችኋለሁ። እስከ ዛሬ እድሉን አላጋጠመኝም እና ፍቅሬን ለመግለጥ ሶስታችሁንም፣ ዴዚንም፣ አሌክስንም አንቺንም በጣም ነው የምወዳችሁ። እኛም እንወድሻለን። እኔ ቆንጆ ንዩ ይጠብቃችሁ፣ እድሜና ጤና ይስጣችሁ። ወዳችኋለሁ። በቃ መልካም ጊዜ። እናመሰግናለን እህታችን። እናንቺ መልካም ጊዜ የናፈቀችን በጣም በተለይ ደግሞ አብራችሁ የምትገቡበት ቀን በጣም ነው የናፈቀን ጌታ በቅርቡ ሻለ ር በቅርቡ በቅርቡ እና ፈጣሪ ጥላቶቻችሁን ልቦናቸውን መልሷቸው፣ ከጥላቶቻችሁ ሁሉ ጠብቋቸው። እናንተ ተጋብታችሁ ልጆች ወልዳችሁ ጥሩ ቤተሰብ መስርታችሁ እንድትኖሩ ልዑል እግዚአብሔር ይፍቀድ። እናመሰግናለን። የከርሞ ሰው ይበልህ የለ አንቺም መመስገን አለብሽ። ማለ ነገር ላይክ ከእህቶች ጋሁነሽ እንደ ፋሚሊ እንደ ቤተሰብ እየተነካከረ ብዙ ነገር ሰርተናል እና ብዙ ብዙ ጥሩ ነገሮችን ሰርተናል። የሚቀጥለውን ብዙ ጥሩ ነገሮችን እንሰራለን። ቤተሰብ አድርጋለሁ። እናንተ ምስጋና ይገባቸዋል። በጣም እናመሰግናለን ነው ይሄ ድልዋ ግን የኔ እናት እናት ደሉ ስንት ወሯ ወላሂ አመት ናት እኮ ላግኘው ካለች አሌክስ ለማንኛውም እንኳን ተወደድክልን፣ እንወደሃለን፣ እናከብራለን። እኔ ንግግራችን በጣም ይቅርታ። ችግር የለ። ረሃመች ነገ ማታ ስለምገባ ይዘሻት ትመጫለሽ። ያ ያ ይሄን ትጠቀምበት። ወላይ አመት ሙሉ ነው። ዴዚ አሌክስ ነበር በፊት አንቺ፣ መሀል ላይ ምን እንደለወጣት ነው የማላውቀው። አንዴ መሀል ላይ እኮ ነው አሌክስ አሌክስ አለች እኔ እራሱ ብላኝ መሲ ታውቂያታለሽ? ትንሿ አለች፣ አዎ። ዴይዙን ካላገናኝሽ ብላኝ አንድ ጊዜ። ያ በፊት እኮ ዴይዚ አሌክስ ስትል ነበር፣ መሀል ላይ ከአሌክስ ነከር ዴይዚ ስንት ነበር አሌክስ ወይ እያለች ወይ እኔ ጉድ ጉድ እኮ ነው ያደረገችን

ቀድማለው ለመጀመሪያ እንደምን ዋላችሁ እንደምን አመሻችሁ። አሌክስ እንኳን ተወለድክልን፣ እድሜና ጤናውን ይስጥ። ተባረክ። ቤተሰቦችህን እድሜና ጤና ይስጣቸው። አያትህንም ሰላም ናቸው። በጣም ማራ በቃ ከልብ ከልብ በጣም አመሰግናለሁ። ማ ቃላቶች ማራ እንካ በጣም በጣም ማመሰግነው በጣም አደረገ ለእናንተ አይነት ፋሚሊ ስለፈጠ እንደውም በጣም ፍጣሬን ክምር አመሰግነው ማርያምን ለሁላችን በጣም ማመሰግነው። እናንተ ለራሳችሁ እ የት ስራ ላይ ሆናችሁ ብዙ ነገር እየሰራችሁ መጥቀስ አትፈልግም፣ ግን እንደዚህ አስባችሁ በማድረጋችሁ ለራሱ በጣም ማረን በቃ ቃላት የለኝም። እስከ ዛሬ ድረስ ደከመን ሰለቸን ሳትሉ ስሰደብ ከኔ ጋር እየተሰደባችሁ ሲረገጥ ከኔ ጋር እየተረገጣችሁ ሲሰድቡኝ እንደኔ ሆናችሁ እየተሰማችሁ እዚህ ቀን ደርሰናልና ማርያምን በቃ በጣም አመሰግናለሁ። እስከ መጨረሻም አብረን እንሄዳለን እና በቃ ለወላችሁ ለወላችሁ በጣም አመሰግናለሁ። ከምር ቃላት የለም። ማርያምን በጣም ምንም ወንድሜ እንወድሃለን፣ በጣም ነው የምንወደህ። መልካም ልደት፣ እንኳን ተወለድክልን። ቀሪ ዘመንህ የአማራ የደስታ ይሁንለ። የምትወዳት ሚስትህ ጋር ከቤተሰቦች ጋር በሰላም የምትኖር ያድርገህ። ወንድሜ እንወድሃለን፣ በጣም አመሰግናለሁ ህይወቴ እንኳን ተወለድክ። መልካም ልደት። ቀሪ ዘመን እየተባረከ ይሁን። ያ በቃ ጨርሻለሁ ያለውን እንጂ። በጣም አመሰግናለሁ። መልካም ልደት። እድሜ መጨመር ማለት ትልቅ ጸጋ ነው። እድሜ ትልቅ ጸጋ ነው። ዛሬ አንድ ብለክ ወደ ሌላኛው እድሜ የምትሸጋገርበት እና እንኳን ተወለድ ክልል ቀሪ ዘመንክ የተባረከ የአማረ የሰመረ እንዲሆን ምኞታችን ነው። ከምትወዳቸው ጋራ አብሮ ደስ የሚል ህይወት እንድትኖር ነው። እንወዳሃለን፣ እናከብረሃለን። በጣም በጣም ብዙ ምኞቶች አሉን። ከዛ መካከል በጣም ደስተኛ የሆነ እንድትኖር ሁሌም እንዳይከፋክ ያ ይህም ያለ ክም መልካም ልብ እንዳይቀየርብህ ምኞቴ ነው። በበኩሌ በጣም ወድሃለሁ፣ አከብርሃለሁ፣ እስከ መጨረሻው ከጎንክ ነኝ። አሚን ምስራዬን በጣም አመሰግናለሁ። ተናግሬ ልውር ያደላችሁ ሌሎች ሚሎች እንድታስገቡ። አሌክስ ዋይ ወንድም እየው ትንሽዬ፣ እንኳን ተወለድክ፣ እንኳን ለዚህ ያደረሰ ወንድም። ሁሌም ያው ቅድም ገልጫለሁ ግን አልነበርክም ሰው ሁሌም ደስተኛ ሆነ ኑርልን እሺ ወንድሜ እና ለእናንተ ደግሞ በጣም ነው ማመሰግነው ጀነራል እውነት ልዛ እኔ ቃል የለኝም ለእናንተ ሁሌም እግዚአብሔር ይስጣችሁ እግዚአብሔር ከስደት ወደ ሀገራችሁ ከቤተሰቦቻችሁ ጋር በሰላም ኑሩልን በሰላም ወደ ሀገራችሁ ይመልሳችሁ እግዚአብሔር ይስጣችሁ በጣም እንወዳችኋለን በጣም አከብራችኋለሁ ወዳችኋለሁ ሁላችሁም እና እታች ሆናለሁ። አሌክስ ዋይ ዓመት ወለድካ ዝሓወይ ያው እንሄዳለን እስከ መጨረሻ ቀን እናከብርልሃለን ወንድሜ። እሺ፣ በጣም አመሰግናለሁ። ማርያም፣ የኔ መካሪ፣ የኔ ተመካሪ፣ በጣም አመሰግናለሁ። እሺ ወንድሜ፣ በቃ ታች ሆናለሁ። እሺ ጋስ፣ ሌላ ሰው አስገባ። መሲ ግን አንቺ መውረድሽ ልክ ነው። መስያት ተውረጂ አንተ ሌላ ሰው ጡ እንጂ ሌላ ትጂ። ሁላችሁም እንትን በሉ አውሩና፣ ማን ይለወራለ? ክርስቲና ክርስቲና ይቀጥል። ደግሞ ወንድምየው፣ ሃፒ ብርዝዴይ እንኳን ተወለድክልን። መልካም መልካም፣ ዘመንህን ሁሉ ሰላም ያድርግልህ። በሰላም ኖር ከምትወዳት ባለቤትህ ጋር እና ከቤተሰቦች ጋር ሁሉም ሰላም ያደርግልህ። እንደዛ ነው የምለው። እናንተ ደግሞ በእውነት እኔ ቃል የለኝም ለእናንተ፣ እንደ ሁሌም ማለት ነው። በጣም ነው የምወዳችሁ፣ በጣም ነው የማከባችሁ። ትልቅ አክብሮት አለኝ ለእናንተ። እግዚአብሔር ይስጣችሁ፣ እግዚአብሔር ደስተኛ ያድርጋችሁ። ለእነሱ ምታስደስቱት ነገር በጣም የሚያደርገው እና ልብ ይነካል። ሰው በጣም ነው የምወዳችሁ አክብራቸዋለሁ አሌክሴ በጣም ንሞድ ወንድም አለም፣ ሁሌም ደስተኛ ሆነ ኑርልኝ ከደዚ ጋም እንደዛ ላለሁኝ ከቤተሰቦቹ ጋር ሁሉ ሰላም፣ ጤና፣ ፍቀር ይስጥ። አሜን። መሲማሚን ንዩ በጣም ሶሪ ትንሽ ስላመሜ ነው። ሺ እንትን ሽግር የለው። ሰላም አድርግልን እንደው ጉዳዎችን አጥፋለን። ደስተኛ ከዚህ በላይ ሰርተን ለማሳየት አብቃን። አሜን። ዴዚና አሌክስን እንዳርግልን። ዴዚና አሌክስን እንዳድርግልን። ምንድን ነው የተጣመሩ ክላሶቻችንን የያዝልን በየሄድንበት

እንትንትኖቹን ያሳየን። አዎ፣ እኔ ባይዘው የአማርኛ ችግር ስላለብኝ ነው። ቅር እንዛይዞሽ፣ አይዞሽ። ጥሬት ኬኩ ላይ እየደረሰ ትንሽ ነው የቀረው። አንዴ ጋይስ ለእኛ ጀማ ለጽግሬዳ እና ሞራ ፋሚሊ ሃፒ ፊቨርስ ዳይ አለኝ። ጽግሬዳ ፋሚሊ አይ ላቭ ዩ ሶ ማች ጽግሬዳ እና ሞራ ፋሚሊ ወዳቸዋለው። ልጆቻችን ሰላም ሆንልን፣ ሁሌም ሁሌም የበላይ ሆንልን። እንወዳቸዋለን። ለእናንተ ስንል የማንሆነው የለም። ፈጣሪያ እንዳድርግልን ጠላቶቻችሁን እያዝልን እንውዳቸዋለን። እቺ ምላሷን የምታወጣ ማነሽ ደግሞ? ጌታ ርቀት ሰዓት ሌላ ነገር አይታይም። እንትን በጎቹ ከቦታቸው ተለቀዋል። እዛ ነው። ዝም በይ። አንድ ሁለት ሶስት በሉ። አንድ ሁለት ሶስት ሶስት። በቃ ለማድረግ ያብቃህ ወንድሜ፣ ሙዚቃውን ክፈች።